የመጣሁት ከሳበታ ነው። ስሜ ፍሬወት አደሰ ይባላለሁ። እግዚአብሔር ትልቅ ነገር አድርጎልኛል። ነቢዩ ሄኖክ ተጠቅሞ እግዚአብሔር ትልቅ ነገር አድርጎልኛል። ጌታ ይባረክ። ምንድን ነው መጀመሪያ የሆነብኝ? ኦሮሚያ ሀገር ነው የተወለድኩትና እኔ የተወለድኩት ምድር በአጋንንታዊ ስራ እየታጠረ ነው። እና በውቃቤ በአቴቴ በጨሌ በቦረንቲቻ ጊፍቲ ጎሎሌ ጊፍቲ በይ ማአት በቃ እንደዚህ ብዙ ነገር ገልማ ምናምን፣ አሁን ቤተ ክርስቲያን እንደሚሰራ ማለት ነው። ቤተ ክርስቲያን አሁን እንደሚሰራ ማለት ነው። እንደዚህ በየቦታው ገልማ አለው። እያንዳንዱ ቤተ ክርስቲያን የሚባል ነገር የለም። ክርስቲያን አይታወቅም። ከእንደዚህ አይነት አገር ነው የወጣሁት። ወጥቼ ወደ ወልቅጤ ጠፍቼ፣ ወደ ወልቅጤ ከገባው በኋላ የተወሰነ አመታትን ከኖርኩ በኋላ እናቴም እንደዛ ነው የምታመልኮ፣ እሷንም ያመልኳታል። ከቆየው በኋላ መጽሐፍ ቅዱስ ይዤ ሂጄ በምድሪቱ ላይ መጽሐፍ ቅዱስ ቀበርኩኝ። ያ መጽሐፍ ቅዱስ በእውነት ምንም ሳላቅ ነው በአማላቅ ጊዜ ሰግድ አዲስ ክርስቲያን ነበርኩኝ። ያ ነገር በቃ ትልቅ ነገር አደረገ። በአንድ አመት ውስጥ ወንጌል ተስፋፋ፣ ቤተ ክርስቲያን ተተከለ፣ ወንጌል ተስፋፋ፣ እግዚአብሔር ትልቅ ነገር አደረገ። ክብር ለኢየሱስ ይሁን እና እግዚአብሔር በጣም ትልቅ ነገር ካደረገ በኋላ እናቴም ጋልማዋ ፈርሶ እዚህ ወደ አዲስ አበባ መጣች። አሁን በየት የለችም፣ ትንሽ ቆይታለች ከሞተች፣ እዛ ብተነሳ ያ መንፈስ ምን አደረገኝ እኔን ልጆቼ ሁለት ልጆቼ በማይታወቅ በቃ ገባባቸውና መንፈስ ገባባቸውና፣ ተራ በተራ በቃ ራሳቸውን አመፁ። ተነስቶ ከቤት ይጠፋሉ፣ ተፈልጎ ይመጣሉ፣ ተነስቶ ከቤት ይጠፋሉ። ከዛም በኋላ እንዲህ የሆኑ አንድ በአንድ በተለያየ አመት ማለት ነው ራሳቸውን አጠፉ። የ18 አመትና የ16 አመት ልጆቼ አጣሁኝ ማለት ነው። ይህን እንደዚህ የሚያደርገው ራሳቸውን ሁለቱም በራሳቸው በተመሳሳይ አጠፉ ራሳቸውን ስለዚህ እንደዚህ አንዷ 18 አመቷ ነው፣ አንዷ 16 አመቷ ነው። ሁለቱም ራሳቸውን አጠፉ። ከዛም በኋላ እኔን ብዙ ነገር በኔ ላይ ነበር አይቅዱ። እኔም ምንም አላደረገኝም። መኪናም ገጨኝ ተረፍኩ፣ ሳይክልም ገጨኝ ተረፍኩ፣ ሞተር ሳይክልም ገጨኝ ተረፍ። ከዛም በኋላ ነው ወደ ልጆቼ ዞረ። ከዛም በኋላ አንድ ልጅ አለችኝ፣ ዩኒቨርሲቲ በቅርብ ጊዜ ተመርቃ ሱሴ አልመጣልሽም ብላት በቃ እሷ አግብታለች ትዳር ላይ ነች ያለችው። ወደዚህ ተበታ በዛ ምክንያትም ነው የመጣ ኑ እሷን ወደ እሷ ዞረ መንፈሱ ማለት ነው። ልክ በነዛ ልጆች እንዳየው አሁንም ማያጀምርኩኝ ማለት ነው። በቃ ስትቀበር አያታለሁ። አቦየዴ ለብሳ አያታለሁ። ሳጥን ውስጥ ገብታ አያታለሁ። ልጅሽን እችንም ወስድብሻለሁ፣ አንቺም ትወተሽ ታብጃለሽ ይለኛል። በአካል መንፈሱ የሚመጣ ከዛ እንደዚህ አይነት እያለሁኝ የአንተን ቻናን አገኘሁኝ ማለት ነው። ከዛ ቴሌቪዥን ተበላሽቶ ነበር፣ በአጋጣሚ ስሰራ የአንተን ቻናን በዛን ስከፍት፣ አንተ ትጸልይ ነበረ። እኔ አላቆም ነበር አጋጣሚ ስከፍት፣ ልክ አንተ ስትጸልይ በቃ ወደድኩ። ጌታ ይባርክ። አንተ የእምነት ሰውነ በጣም ነው ማመሰግነው። በቃ ልቤ በአንተ ጸና፣ በቃ የአንተን ቻና ብቻ መከታተል የወንድሜ ልጅ ሚስት እዚህ አለ እነሱ ራሱ ይደንቃችሁ ምንድን ነው? ብቻሽን አሚን አሚን የምትሄድ በቃ አሚን ስትሰብክም አሚን ስትጸልይም፣ አሚን ልጅ አትበላም። አሁንች ትተፋልኛል። ልጅ አትበላም እያልኩኝ ሁልጊዜ ጸልያለሁ። በቃ በዳዴ ነው የሚሄደው። ሁልጊዜ ቀን ለሊት እንደዚሁ ነው ማድረው። ልጅሽ እኮ ትሞታለች በአካል መጥቶ ይለኛል። በህልም በቃ እንደዚህ እየመጣ እያስፈራራኛል። ከዛ ከቻና ጋር እንዲ አንተ ስትጸልይ ውሃም አስቀምጣለሁ ስለሚያስፈራራኝ መንፈሱ። ልክ ስገባ እንደዚ ውሃው ረጭቼ አልጋይ ረጭቼ ነው የሚተኛ ከዛም በኋላ ጠዋት ተነስቼ ደግሞ ጸል ያለው ይባስ ብሎ እህቴም ደውላ አንቺ ደም ቡና ስታጠጭ ያየንሽ፣ ለአሁንም ለልጅሽ ጸል ለልጅሽ ጥንቃቄ አድርገ። እኔ ጥንቃቄ ማድረግ አልችልም። እግዚአብሔር ነው የሚያውቀው። እግዚአብሔር በቃ ይጠብቅኛል። የሄኖክ አምላክ እግዚአብሔር ያስመልጥልኛል። እችን ብላቴና አይበላብኝም። አንድ ልጅን ሁለት ልጅ ወስዶብኛል። እችን ልጅን አይበላብኝም እያልኩኝ ነብሰ ጡር ነበረች። ከዛ በቅርብ ጊዜ ነች ያገባችው ነብሰ ጡር ሆነ ነበረች። ደም ግፊት አለባት ሞትና ልብድካ ማለ በሱ ነው የሚንገላት። ስትወልድ በሱ ትሞታለች ይለኛል መንፈሱ። አትገላትም አትገላትም ልጄ። አሁን እግዚአብሔር በቃ እውነቱን አውቄያለሁ። እነዚያን ብዙ ቦታ ብዙ ቸርች ይጃ አለው ግን ምንም ነገር ሊድኑልኝ አልቻለም። ግን በዚህ ደግሞ እግዚአብሔር አሁን የመጨረሻ ይህንን ባሪያ ይዤ በፊቱ በእግዚአብሔር እፊት ሆናለሁ፣ ልጄን አስመልጣለሁ እያልኩ ስጸልይ ስጸልይ እግዚአብሔር ስሙ ይባረክ። እግዚአብሔር ልክ አንድ ሌሊት እንደዚያ ቤቴ በር ላይ መተ፣ ልክ ዘጠኝ ወር ገብታ ልትወልድ ስትል ቤቴ ክፍት ይመስለኛል እንዲህ ብለህ ገባ። ከገባ በኋላ ሁለተኛ እግር ሳታስገባ አንደኛው እግር ካስገባ በኋላ እንቅልፍ አይደለም ሰመመን ላይ ነኝ አሉ ብንንስል የለህም፣ ጠፋህብኝ። ወይኔ ምነው በገባ ይጸልይልኝ ነበረ ብዬ ገና መጸለይ ሲጀምር እግዚአብሔር እንደዚህ ያለኝ፣ ልጅሽን አስተፋታለሁ ደግሞም አፈናጥርልሻለሁ አለኝ። እግዚአብሔር አሜን ብዬ ጸለኩኝ። አሜን። ልጄ ያልኳት ወዲያው ደወልኩኝ። እግዚአብሔር አፈናጥራታለሁ እግዚአብሔር አስተፋታለሁ ብሎኛል። የሄኖክ አምላክ እግዚአብሔር አስመልጦሻል፣ እግዚአብሔርን አመስግኝ አልኳት። ከዛም በኋላ እንቅልፍ ሚዘኛ ጀመርኩ አልተኛም ነበር ሚተኛ። ወይ በሶስት ሶስት ሰዓት ወይ አራት ሰዓት ነው። ከዛም ብጭ ቁጭ ብዬ ነው ማድሮ ያስፈራራኛል፣ ያስጨንቀኛል። ከዛም በኋላ መተኛ ጀመርኩኝ። ምን አልኩኝ፣ ልጄ በሰላም ምንም ነገር ሳትሆን በሰላም ወለደችልኝ፣ ተገላገለችልኝ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። እጄ መሰግራለሁ ልጄን ካዳንክልኝ ብዬ ስለታደረኩኝ፣ ክብር ለኢየሱስ ይሁን። ጌታ ይባርክ። አንተ የእምነት ሰውነ፣ በእውነት የእምነት ሰው ነ በእምነት ትናገራለ፣ በእነብ ትሰብካለ። የኖርኮን ነው የምትናገሩ። ስለዚህ እግዚአብሔር ካንተ ጋር ነው። ኢየሱስ ክርስቶስ ጌታ ነው። ልጄን እግዚአብሔር በአንተ ሆኖ አስመለጠልን። ክብር ለኢየሱስ ይሁን። አሁን ደግሞ ከእንደገና ምን፣ አሁን ደግሞ አንድ ቃል የምታወጣልኝ፣ የወለደችዋ ልጇ ማለት ነው፣ ሳምንት ነው ያረፈችው አሁን ከወለደች ወሯ ነው ሳምንት ነው ያረፈችው። ከዛም በኋላ ልጇን አሁን ማልቀስ ነው ለሊት ማልቀስ ነው ቀን ማልቀስ ነው። ሐኪም ቤት ይወስዳል። ሐኪም ቤት አት ውሰጂ እኔ ለምስክርና ሲሄድ ነቢይ ሄኖክ ቃል ያወጣላታል። ስለዚህ ትፈወሳለች። አት ጂ ላታለሁ እሷ ትፈራና ትሄዳለች። አሁንም ቃል ታወጣለ ለዚህ ብላቴና ማለት ነው። ክብር ለኢየሱስ። የሆነ ምበጠ ሰው ቼናል ሁሉ ነገር ስፒሪቹዋል ነው ምላችሁ በምክንያት ነው ሁለቱን ልጆች የገደለው። አጋንንት አደለ። እሷ ከተወልዳ ያደገችበት ሀገር የነበረ መንፈስ፣ እናቷ የነበረ መንፈስ፣ ያ መንፈስ ነው እየተከታተለ ልጆቿን የገደለው። እኔ ደግሞ ዛሬ ደፎ እና ሁሉ ጊዜ ከግብፅ ትወጣ በመንገድ አለ መውጣት ያለብን በባህር ነው መውጣት የለም። ጠላት በማይሻገር ከወጣ በኋላ አንተም መመለስ እንዳትችል፣ ጠላትም ወደ አንተ መምጣት እንዳይችል እዘጋዋለሁ። ዛሬ ከዚህ በኋላ እውነት እኔ ነብይ ከሆንኩ ዘር ሐረግሽ ላይ ይሄ ዘንዶ አይሻገርም። ቅባት ገባ። ኤቤቴ ኪዳን ቤት ሆነ፣ አሜን። ታካፉ ማስ ኢየሱስ እሳት ይዘሽግ፣ አሜን። ይፈሩሻል እንጂ አትፈርም፣ አሜን። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን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 እስክሪኑ ላይ በምትመለከቱት በዜላ አካውንት እንዲሁም ከታች ኮሜንት ላይ በምናስቀምጠው ምንም አካውንቶቻችን ስጦታችሁን መስጠት ትችላላችሁ።